በሀሴት እገታ ስትሰቃይ የቆየችው መራዊት አሁን ወደ ቀድሞ ጤናዋ ተመልሳለች። ሆሚም ጋር ጥሩ ደስ የሚል ጊዜ እያሳለፉ ነው። ጽናትና ኪራ አሁንም በውዝግብ ቀጥለዋል። የማትፈልገኝ ከሆነ ቁርጡን ትንገረኝ እያለ ለሰናይት መልእክት እየላከ ነው። ታዲያ ሰናይት አሁንም ጽናትን ተወዳታለህ እንዴ የሚል ጥያቄ አስከትላ ነበረ። ምን አይነት ጥያቄ ነው የምትጠይቂ? በማለትም እንደሚወዳት እያረጋገጠላት ይገኛል። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበል እያልኩኝ ዛሬም በጽናት ድራማ በክፍል 59 ተከስተናል። መራዊት ለናሆሜ አሁን ላይ ደናነኝ አትጨናነቅ እያለች ነው። ታዲያ ደረጃውን ይሽሽ ባለመውረዴ ቅር እያለኝ ነው እያላት ነው። ከዛም ህይወቴ ያላንቺ ባዶ ናት እያለ ያባበላት ሳለ ኪራ ይመጣና ይቀላቀላቸዋል። እሱን ስታገኝ ህመምሽ የሚጠፋው ነገር እሳለ ኪራ ናሆሜም እኔ ኮ ጤና አዳም ነኝ መድኃኒቷ ነኝ ካላት በኋላ ከዛም ኪራ መኝታ ክፍላቸው ተስተካክሎ እንደሆነ ቸክ ካደረገ በኋላ ጽናት አስተካክለዋለች። ገብታችሁ አረፍ በሉ በማለት እንዲተኙ ይጋብዛቸዋል። ታዲያ መራዊትና ነሆሜ ወደ መኝታ ክፍል በሚገቡበት ሰዓት ኪራ ሀሴት የጻፈችውን ደብዳቤ አውጥቶ እያነበበ ነው። ነሆሜም መራዊት ጠፍታው ስለሰነበተች ከፍተኛ የሆነ ድባቴ እንደተሰማው እየነገራት ነበረ። ታዲያ መራዊትም ህይወት ግን አጨለምኩብ ብዬ ፈርቼ ነበረ ተይበናትሽ እንደዛ አይነት ነገር አታወርኝላታል። መራዊትን ለመጠየቅ ጽናትና ስነት ወደ እነሱ ቤት አመድተዋል። ታዲያ ተኝታ ስለነበረ እየጠበቋት ነው። በቃ እንሄድ ተኝታለች እየተባባሉ ባሉበት ሰዓት ናፎሜ ይመጣል። አይ እሷ ተኝታ ነው ምስል የምትለው መሄድ ሊኖርብና ላለች ስነት ምን ትሆኛለች ለዛሬ እዚህ ሂደር ይላታል። ከዛም በቃ እኔ ጋር ታድሪያለች ስትላለች፣ ጽናት እሺ በቃ ካንች ጋር አድራለሁ ተባባሉ። ጽናት ከኩሽናዋ ሆና ኪራ ይመጣና ከሄኖክ ጋር ምን አይነት ግንኙነት ነው ያላችሁ? ቆይት ወጀዋልሹ እያለ ይጠይቃታል። ምን ማለት ነው? ምን አይነት ጥያቄን የጠየከኝ? ትልና ኮስተር ብላ ትመልሳለች። ከዛም እጅ ከፈንጅ ተኝታችሁ ይዣችኋለሁ ይላታል። እንዴት ከእሱ ጋር ነው እንደምተኛው ብላ በቁጣ ትመልሳለች። በኪራም እንዳላወቅሽ የምትኙ ነገር ደግሞ የበለጠ ያበሳጭኛል ይላታል። አባቴ ይሙት ከእሱ ጋር አልተኛውም ብላ ትምላለች። ኪራም በንዴት ሲመለከታት ለምንድን ነው እንደዚህ የምታየኝ? ደግሞ መቃዠት ጀመርክ እንዴት ትለዋለች። ከዛም ተናዶ ኪራ ይመለሳል። ታዲያ ጽናትም አብዶ ሊያሳብዴ ነው እንደ እያለች ብቻዋን እያወራች ነበር። ሰናይት የኪራን ክፍል በመቆለፍና ቁልፉን በመደበቅ እንግዲህ ኪራ መኝታ ቃጣ ከጽናት ጋር ይተኛል እኔም ሶፋ ላይ ይተኛለሁ አለች። ከዛም ሶፋ ላይ ይተኛች። ታዲያ ኪራ መጥቶ ተነሺ ከጽናት ጋር ተኝ እኔ እዚህ ላይ ልተኛ ቢላትም ምንድን ነው ከጣፋጭ እንቅልፌ እባክህን አትቀስቅሰኝ በማለት ከተኛችበት አልነሳም ትለዋለች። ከዛም ሄዶ ደረጃ ላይ ይቀመጣል። ታዲያ ጽናት መታ ምን ሆነ ነው እዚህ ደረጃ ላይ እየተቀመጥከው በማለት የለበሰችውን ፎጣ እያለበሰችው ነበር። ተይዋታል ብሽኝ ነገሮችን እኔ በራሴ መጋፈጥ እችላለሁ እያለ ይመልስላታል። ሰናይት ያለችበት ጠፍቶኛል ነው ግን አለ ጽናትም ከዛም ሶፋ ላይ ተኝታለች አለ እሱም ከዛም የት ልትተኛ ነው አንተ ምን አገባሽ ስለ እኔ ምንም የሚያገባሽ የሚያስጨንቀች ነገር የለም በማለት ኮስተር ብሎ ይመልስላታል አለ ኪራ ለጽናትም በቃ አብረን እንተኛ አለችው ከአንቺ ጋር አልተኛም አለ ኪራም በጣም ነው የጎዳሽኝ ታዲያ ጽናትም ምሩት አገግምና እኔ ራስ ይሄዳለሁ ኪራ የት ማት ይሄዳለችው ታዲያ ኪራም መጨረሻችን ይሄ ሊሆን ነው ማለት ነው ሁሉንም ፈጣሪ ያውቃል፣ አለች ጽናትም። እኛ እየጣን ልኮ ነው ፈጣሪ ያውቃል ማለት ያለብን አላት። ከዛም ለማንኛውም ግን መተኛት አለብን እያለች እያዛጋት ስለነበረ በቃ ገብተሽተኝ ቢላትም አሁንም ደጋግማ እሱን ትታ እንደማትተኛው እየነገረችው ስለነበረ ከዛም ተማሮ ትቷት ይነሳል። ልጁ ግን ምን ሆኖ ነው ስትል ትደምጣለች ጽናትም ናሆሜና መራዊት ወደ ውጭ ወጥተዋል። ታዲያ እናቱ በቅርቡ እንደምትመጣና ሊያስታውቃት እንደሚፈልግ የነገራት ነበረ። ከዛም የሆነ ፍርሃት ቪጤ ተሰምቷታል። አይዞ ሻትፍሬ እናቴ ቀለል ያለ ጸባይና ያላት ዝም ብለሽ አሁን እንደምታደርገው በቃ ናሆሜ ማለት ነው። ደግሞ ሴቶች አማታቸውን የምታወቅ ይፈራሉ፣ ለምን እንደሆነ አላውቅም። ብቻ አሁን ኪራ ለቁርስ እየጠበቀን ስለሆነ መሄድ ይኖርብናል ብሏት ከዛም ይሄዳሉ ታዲያ በቀጠሯቸው መሰረት ወደ እነ ኪራ ቤትም ተከስተዋል። ሰናይት እዚህ ጋር የሆነ አካላት ፍቅር ፍቅር ይጫወታል፣ የሆነ አካላት ደግሞ ግራ ገብቷቸዋል። እኔም ሲንግልነቴን እያጣጣምኩ ነው አለች። ታዲያና ሆሜም አንቺም ማግባት ነው ያለብሽ ይላታል። ከዛም እንደ በሶ ብላ ባል ዝንብ ብሎ አይ ሸመጠጥም በማለት ትመልሳለች። ኪራም ፍቅር ከመሸምጠጥ በሶ ብላ መሸምጠጥ ሳይሻል አይቀርም ይላል። ናሆሜም ጎሜም አረ ይህ ነገር ወደ ሰምና ወርቅ እየተቀየረ ነው ይላል። ጽናትም ቀጠለች ፍቅር እኮ በማግኘትና በማጣት መካከልም ነው። ታዲያ እያንዳንዳቸው የሚጥሉት ነጥብ የራሳቸውን ስሜት ስለነበረ ናሆሜ ይህ ነገር ቢበቃም ይሻላል እያለ ነበረ። መራዊት ተዋቸው ያወሩ አለች። ጽናትም እኔ ውሃ መጠጣት ይኖርብኛል ብላ ትነሳለች። ኪራም ወደ መኝታ ክፍሌ ብሎ ትቷቸው ይሄዳል። ታዲያ ሰናይትም እነዚህ ልጆች ግን ምን ይሻላቸዋል? እያለች ነበረ። ናሆሚም አስብ ውስ ሀሴትን ልትድርለት እንደነበረ ኪራ ቢያውቅ ምን እንደሚሰማው እያለ ነበር። ይህንንማ መስማት የለበትም ይህ ወሬ ከእኛ ጋር ብቻ መቅረት አለበት አለች ሰናይትም። ናሆሚም ከኪራ ጋር የሆነ ቦታ ተቀጣጥረናል ብሎ ተሰናብቷቸው ይወጣል። ታዲያ መራዊት ለሰናይት እኔን የያዘችኝ ሀሴት አይደለችም ለዛ ነው በፖሊስ እንዳትያዝ ያደረግኩት ፅናትም ታዲያ ማን ነው እያለች ጥያቄዋን አስከተለች። ናሆሚና ኪራ በተቀጣጠሩት መሰረት ወደ ካፌ አምርተዋል። ታዲያ ኪራ መራዊትን ያገታት የእኛው ሄኖክ ነበር በማለት ይነግረዋል። ናሆሚ በሰማው ነገር በጣም ይናደዳል። ከዛም ያገተበትን ምክንያትም እያንዳንዱ ዘርዝሮ ይነግረዋል። ግቢ ውስጥ አንድ ላይ ይማሩ ነበረ፣ ፍቅረኛሞች ነበሩ ታዲያ የሆነ ሰዓት የራቁት ቪዲዮ እንዳያዘባትና አሁን ላይ ጽናትን እንድታጣብሰው እየፈለገ ስለነበረ ይህንን መራዊት ስለነቃችባቸው በዚህ ምክንያት ነው ያገቷት ብሎ ይነግረዋል። ደና ሆሜም ማን ነገረህ? በማለት ጥያቄውን ያስከትላል። ሀሴት ደብዳቤ ጽፋ አስቀምጣ እንደሄደች ይነግረዋል። ሆሜም ምሩ ግን ይህን እያወቀች ለምን ዋሸችኝ? ደግሞ ይመጣል፣ ምሩ ትሙት አለቀውም ጉሮሮን ማንቀው እያለ እየፎከረ ነበረ ኪራም በበኩሉ ይምጣ እንጂ እንደ ጀበና ነው የምሰባብረው እያለ የፎከረ ነበረ። *ትም ይህን ነገር እንዴት አድርጌ ለጽናት ልንገራት እያለች ነው። ቢሆንም ግን ለኪራ ልታጋባው የነበረች ሴት ምን አይነት እንደሆነ ማወቅ አለባት እያለች ነው። ሰናይትም ወደ ጽናትም ምን አይነት ወሬ ቢሆን ነው ስራ እስኪጨርስ እንኳን ያልጠበቃችሁኝ እያለች እየጠየቀች ነው። ከዛ ሰናይትም ቀጠለች። ይህ ሁለች ጽናት በሀሴትና በሄኖክ መካከል የተፈጠረ አንድ ነገር አለ መራዊትም ቀጠለች፣ ቤቴ አንቺን እንዳደረገችሽ ማለት ነው በሐሴትና እና በሄኖክ የተፈጠረው የራቁት ቪዲዮ ይዞባት ነበረ። እሱ ስላስፈራራት ነው እኔን ያገተችኝ በማለት ትነግራታለች። ታዲያ ይህንን ነገር ለኪራ እንዴት አድርጌ እንደምነግረው ከብዶኛል እያለች ነው መራዊትም። ጽናትም ለካ ለዚህ ነው ኪራ በአንቺና በሄኖክ መካከል የተፈጠረው ምንድን ነው እያለ አስር የሚጠይቀኝ ትላታለች። ታዲያ በዚህ ሁኔታ እያሉ ናሆሜና ኪራ ባወሩት ነገር እርስ በርሳቸው ተናደው ወደ ቤት ይገባሉ። ምንሆነ ነው ኪራ በማለት ጽናት ትጠይቃለች። ከዛም ቆይ ለምንድን ነው ግን ያየሽ ሁሉ የሚሳበብሽ እላታል። ምን ማለት ነው ሄኖክን ነው አለች። ጽናትም ወይቱም ተው ኪራ፣ ጽናት ምንም የምታውቀው ነገር የለም አለች። ተይ ባክሽ ሐሴት ሁሉንም ነግረኛለች። እሷ ግን በግናት አለ ጽናት ይህን ጊዜ እኔም ከረፈደን ቢሆን ገብቶኛል። አንተም ቢሆን በጊዜው ስነግርህ ልትሰማኝ አልቻልክም ነበር ትለዋለች። ራም እስከ መቼ ነው አንቺ ግን ሰው የምታምኙ? የሆነ መድኃኒት ጠጣሽና ከሱ ጋራ እንድትተኙ ሆነ። ከዛም እኔ አብራችሁ ስለተኛው ስለተናደድኩኝ ትች ወጣው አለና ተናገረ። አሁሜም የእንቅልፍ መድኃኒት ማለት ነው አለ ነይ ትም ቀጠለች። የዛኔ እሱንም እንዲጠጣ አድርጋ ባታደነዝዞ ኑሮ አንቺም የሷ እጣ ፈንታ ይገጥምሽ ነበር አለች። ጽናትም ካፌ የመጣው ለዚህ ነበር አለችና አስታወሰች። አይሽ አንቺ ችግርሽ ይሄ ነው፣ በቃ የራስሽን ጭንቅላት ብቻ እንጂ የሷን አታዳምጪም። እዚህ ከቀጠልሽ ደግሞ ለራስሽ ጉድጓድ እየቆፈርሽ ነው በማለት ተናዶ ትቷት ይወጣል። ኪራ ከዛም ወደ መኝታ ክፍሉ በማምራት ተናዶ ራሱን መቆጣጠር የማይችልበት ደረጃ ደርሶ ነበረ። በዚህ ሁኔታ ያለ ናሆሜ መጣና ተወንጆ ኪራ እንደዚህ አቱን አትናደድ በማለት እንዲረጋጋ ያደርገዋል። ጽናት ከኩሽና ሁና ከኪራ አባት ስልክ ይደወልላታል። ታዲያ የሀሴትን መሄድ ሰምተው ይሆን እንዴ እያለች ስልኩን አነሳችው። ከዛም የሀሴትን ደህንነት ከጠየቁ በኋላ ሀሴትና ኪራ እየተጣሉ ስለሆነ ሀሴት ከቤት የለችም ብላ ትነግራቸዋለች። ከዛም እኔ ነኝ የኪራን ደስታ የማልፈልገው በማለት ከመለሰች በኋላ አሁን ግን የኪራና የሀሴትን መቀራረብ ከማይፈልጉ ሰዎች ጎራ ልሆን ነው እያለች እያወራች ባለችበት ሰዓት ኪራ ይመጣባታል። ታዲያ ስታወራ የነበረውን ስልክ በማቆም በድንጋጤ ክው ስትል ተስተዋላለች። ኪራም ከማንጋን ያወራሹ በማለት ይጠይቃታል። ከዛም ከጓደኞች ጋ ነው ከማንም በማለት ለማስተባበል እየሞከረች ሳለ ኪራ ግን እውነታውን ተናገሪ ከማንጋ ነው እያወራሻለሹ እያለ የጠየቃት ሳለ ጽናት በድንጋጤ ክው አለች። ቢራና ና ሆሜ ወደ መጠጥ ቤት አምርተዋል። በዚህ ልክ ውሸት ተሸክማ ነው የምትዞረው፣ ምን ይሻላታል እያለ ነው ኪራ። እኔም በወቅቱ ስሰማ ተናድጃለሁ አለ ና ሆሜ። አንተም ታውቅ ነበር እንዴ እያወክ ለምን ደበከኝ አለው። እስኪ አስበው የምትወዳት ልጅ ለአንተ ሌላ ሚስት ስትድርልህ አስባ ሆነው እኔ እንዴት አድርጌ ልንገርህ እያለ ነው ኪራም። ለማትወደኝ ልጅ በፍቅሯ ስምሰለሰል ግን አላሳዘነህም አለ አሁንም ጽናት እኮ በጣም ነው የምትወደህ አለው። ላንተም ሚስት እንዳያዘጋጁልህ እያለ ነበር ኪራም። ከዛም ካዘጋጁልኝማ አግብቼ መገላገል ነው አለ። እንዲህ ስታወራ ግን የምታደርጓት መስልም እያለ ነበር ኪራም ኪራ ሰክሮ ሶፋ ላይ ተኝቷል። ከዛም ጽናት በእኔ ምክንያት ነው እንደዚህ የሆንከው ኪራዬ፣ እኔ በጣም ጥፋተኛን እያለች ራሷን እየወቀሰች ሳለ ምን ታነበንብ ብኛለች አለ ኪራም፣ ከእንቅልፉ ተነስቶ። ከዛም ደግሞ ለምን አላለበሽኝም እንደዚህ ሰክር ተኝቼ እያላት ነበረ ለጽናትም። ስሰክር እዚህ ሳሎን ላይ ዘር እንዳትይ ብለህ አስጠንቅቀኛ ልኩ እያለች ነበር እሷም። መራዊት የናሆሚ እናት ስለምትመጣ በጣም ትጨናንቃለሽ። ለምንድን ነው የምትጨናንቂው? እባክሽን ዘናቤ እያላት ነው። ታደሷም ሰራተኛዬ ነኝ ብለህ አስተዋውቅ ሺ ለማንኛውም ሰራተኛዬ ናት ትላለሁ። በኋላ ግን ተረከዟ የሚያምር ሴት አምጥቼ ጉድ እንዳትሆኝ እያላት ነበረ ናት ለኪራ ምግብ አቅርባለታለች። አሁንም አራበህም ወይ እያለችው ነው። እሱም ስፈልግ እነግርሻለሁ ካላት በኋላ ባክህን ባክህን ጥፋቴን አውቃለሁ አንተ ከዚህ በላይ ራስህን አትጉዳለችው ይህ ንግግር በአንች አያምርም። ከምንም በላይ የቃላት ሽንገላሽ እየጎዳኝ ነው ያለው ይላታል። ኪራም ይህንን ሳህን እንዳልከሰክሰው ከፊቴ ዘወር አድርጊልኝ ይላታል። ጽናትን ምግቡን ካነሳች በኋላ እኔም አንተ ካልበላህ እኔም እንደማልበላ ልታውቀው ይገባል አለችው። መጀመሪያ ግራ ገብቶሻል። እስኪ የምትፈልጊውን ነገር ወቂ እያለ ነበር። ኪራም ብቻውን ኪራ ና ሰናየት ወደ ካፌ ተቀጣጥረዋል። ታዲያ ወይ አንዱን ትምረጥ፣ እኔ የጽናት ውሳኔ በጣም አስቸግሮኛል፣ እንደ ሰራተኛ ኖራለሁ አለች። እሱንም አከበርኩላት ነገር ግን ከእኔ መራቅ አትፈልግም እያለ ነበረ። ሰናይትም የእናንተ የሁለታችሁ ነገር ግራ ያጋባል፣ ብቻ ግን ሁለታችሁም እውነት እንዳላችሁ ይሰማኛል። አሁንም ትወዳታለህ እንዴ? በማለት ትጠይቀዋለች። ታዲያ ኪራም ምን አይነት ጥያቄ ነው የምጠይቅኝ? በማለት እንደሚወዳት ያረጋግጥላታል። ታዲያ ሰናይትም እሷም ጋለው ስሜት ይኸው ነው ትላለች። አሁን ግን ውሳኔዋን ካልነገረችኝ ወይ እሷ ወይኔ ወይ እኔ ከቤት እንወጣለን ይላል ኪራም። ታዲያ የኪራ አባትም በቃ እሷን ተዋት፣ ሌላ ሚስት አመጣልሃለሁ እንዳሉትም እየነገራት ነበረ። በቤተሰብ ምርጫ እኮ ድሮ ቀርቷል አለች ሰናይትም። ኪራ ከሰናይት ጋር ከተለየ በኋላ ወደ ቤት ይመለስና ጽናትን እንሄድ መራዊት እየጠበቀችን ነው ይላታል። ከዛም ይኸው ተነስቻለሁ እኮ ታዲያ ኪራም እንደዚህ ሆነች ነው እንዴ የምትሄጁ? እያላት ነበረ። ጽናትም ወደ ኋላ በመቅረት አሁን ያለባበስ ምን አበሳ ይወጣለታል የኔ ቀናተኛ እያለች እየተነጋገረች ሳለ የዛሬው ፕሮግራም ተቋጭቷል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ የሆንላችሁ እያልኩኝ ለዛሬ የነበረኝ ፕሮግራም ይህን ይመስላል። አመሰግናለሁ።